እንኳን ደህና መጣችሁ። በዛሬ ቪዲዮአችን የምናየው እጅግ በጣም ወሳኝ የሆነ ትምህርት ነው፣ በተለይ ለጀማሪዎች ማለት ነው። እንግሊዝኛ ብዙ ጊዜ በጣም ቀላል የሚያደርገው አጀማመራችን ነው እና ይሄ ለጀማሪዎች እጅግ ወሳኝ የሆነ ትምህርት ነው። ከቪዲዮ መጀመሪያ እስከ መጨረሻ ብትከታተሉት እርግጠኛ ነኝ ትጠቀማላችሁ ብዬ አስባለሁ። ቨርብ ቱ ዱ በስቴትመንት ፎርም፣ በኔጋቲቭ ፎርም እና በኩዌስችን ፎርም ለማየት እንሞክራለን። እንዲሁም ደግሞ የኩዌስችኖቹ መልሶች ደግሞ እንዴት እንደምንመልስ እናያለን። ኮምፕንሲቭ ፎርሙ በደም ለማየት እንሞክራለን ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። ቨርብ ቱ ዱ ሲባል በኮንስ ደረጃ መጀመሪያ አክሽን ቨርቦች ያሉበት ማለት ነው። ቨርቱ ዱ ማለት በቃ ዱ የምትለ ወይም ደግሞ አክት የሚለውን ቃል ይዞ ነው የሚመጡት። ምሳሌ ቨርብ ኦት ስትራክቸር ፎርም የተደረጉ ናቸው አረፍተ ነገሮቹ እዚ ጋር አክሽን በአክሽን የተሞላ ነው ይሄ። ቨርብቱ ቢ ወይም ደግሞ ቨርብቱ ዋን ቨርብቱ ሃብ ሌላ አይደለም፣ ዱ ነው። አክሽን ያለበት ለማለት ተፈለጎ ነው ቨርብቱ ዱ የተባለው። እነዚህ የምታያቸው መሳሪያዎች በሙሉ ያው ቨርብቱ ዱ ናቸው። ዱ ስራ ያለው ወይም አክሽን በአክሽን የሚገልጹ ግሶች እንደማለት ነው። አይ ስተዲ እንግሊሽ፣ ዊ ባይ ቡክስ፣ ዩ ፕሌ ኔት ባል፣ ሂ ኢትስ ባናና፣ ሺ ጋስ ቱ ስኩል፣ ዘይ ካል ፖሊስ፣ ኢ ራንስ ፋስት። ራን ሮተ ጠራ፣ ሄደ፣ ሄደች በላ፣ ተጫወተ፣ ገዛ፣ አጠና። አሁን እነዚህ ሁሉ ስራዎች ናቸው ቨርብ ቱ ዱ የሚባሉት ለዚህ ነው ማለት ነው። እና ይሄ ኖርማል ስቴትመንት ፎርም ነው። ምንለው ኖርማል ስቴትመንት ወይም ዲክላሬቲቭ ወይም ሀተታዊ ፎርም ነው። እዚህ ጋር ምንም ኔጋቲቭ የለም፣ ጥያቄ የለም። ኖርማል ስቴትመንት ፎርም ነው ማለት ነው። ቨርብ ቱ ዱ። ቨርብ ቱ ዱ ኔጋቲቭ ፎርም ወይም ደግሞ ኖት ያለበት አጠናሁ ካልኩኝ አላጠናም ለማለት ስትፈልግ ደግሞ የምከተለው ስትራክቸር ኦልዌይስ ሰብጀክት ቨርብ ዱ ወይም ደግሞ ደዝ ኖት ፕላስ ኦብጀክት ነው። ዱ የምጠቀመው ለፕሉራል ሲሆን ለምሳሌ አይ ዊ ዩ ዱ ኖት፣ ከዛ ቨርብ ዱ ኖት ስተዲ ዱ ኖት ፕሌይ፣ ከዛ ያው ማሰሪያ አንቀጻችን ይመጣል ማለት ነው። ሲንጉላር ከሆነ ደግሞ ሂ ሺ ከሆነ ደዝ ኖት ይሆናል ማለት ነው። ደዝ ኖት ኢት ጎ፣ አረፍተ ነገሩ ይጨርሳል ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለባችሁ ምሳሌ ሂ eats ካለ ሂ does not eat ነው የምንለው። እዚህ ጋር ኤስ ዳግም አንጨምርም። ለምን? ኤስ እዚህ ዱ ላይ ስለጨመርን ይስ ጨምረናል። እዚህ ጋር ዱ ነበረ ደዝ አደረግን። ስለዚህ ሁለት ሲንጉላር የሚያመለክቱ ስለማልጠቀም ዳግም ቨርባችሁ ላይ ኤስ አትጨምሩ ማለት ነው። so እነዚህ verb to do በ negative form ይሄ structure ይኖረዋል ማለት ነው። በቀላሉ ቀላል ይመስላል፣ ነገር ግን ከፍ ስንል ወይም አረፍተ ነገሮቹ ረጃጅም ሲሆኑ ወይም የንግግር አድቫንሳችን ሌቭላችን ከፍ ሲል ደግሞ ትንሽ ሊያደናግር ይችላልና ጥንቃቄ ይፈልጋል ማለት ነው። ኦኬ ኔክስት ኮስችን ፎርሙ ነው። ኮስችን ፎርሙስ እንዴት ነው? ስቲል ቨርብ ቱዱ ላይ ነው ያለው። ጥያቄ ስትይቁስ ጥያቄ ስትይቁ፣ ይሄው ስተዲ፣ ባይ፣ ፕሌ፣ ኢት፣ ጎ፣ ኮ እነዚህ ቨርቦች አሉ። ከነዚህ ቨርቦች በፊት ሰብጀክት አለ ሶ ከሰብጀክቱ በፊት እነ ዱ እና ደዝ ማምጣት ማለት ነው። ይሄ የቨርብቱ ዱ ጀነራል የሆነ የኩዌስችን ወይም ጥያቄ ፎርም ስንሰራ የምንከተለው ህግ ነው። አይቀየርም። ያው ቴንስ ምናምን ከተቀየረ ዱን ወደ ዲድ ታርግታላችሁ፣ ፓስ ምናምን ከሆነ። ከዛ ውጪ ዱ ደዝ፣ ዲድ ነው እዚህ ጋር የምንጠቀመው ማለት ነው። ዱ አይ ስተዲ ኢንግሊሽ፣ ዱ ዊ ባይ ቡክ፣ ዱ ዩ ፕሌይ ኔትባል፣ ደዝ ሂ ኢት ብናና ዳስ ሺ ጎ ቱ ስኩል። ዱ ዘ ኮል ፖሊስ። ደዝ ኢት ረን ፋስት። ለኢት ደስ ተጠቅም ያለው ለሺ ለሂድ ደስ ተጠቅም ያለው፣ ለሌሎቹ ፕሉራሎች ደግሞ ዱ ተጠቅመናል። ለምን? ጥያቄ ፎርም እየሰራን ስለሆነ። ለማን? ለቨርብ ቱ ዱ። ምን ማለት ነው? ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ወይም አክሽን ቨርብ ፕላስ ኦብጀክት ፎርም የተሰራ ማንኛውም አረፍተ ነገር ማለት ነው። በዚህ ፎርም ጥያቄ ፎርማችን እንሰራለን። ስለዚህ ይሄ ሌላኛው በጣም ትኩረት የምናደርግበት ፎርም ነው ማለት ነው። ቨርብ ቱ ዱ ላይ የተጠየቁ ጥያቄዎች መልሳቸው ሊሆን የሚችለው እንደዚህ ነው። ራይት ዱ ዩ፣ የስ አይ ዱ፣ ኖ ዊ ዱ ኖት፣ የስ ዊ ዱ፣ ኖ ዊ ዱ ኖት፣ የስ ዩ ዱ። መልስ የመለሰ ኖ ከሆነ ደግሞ ኖ ሂ ደዝ ኖት፣ የስ ሺ ደዝ ዘዱ ት መጀመሪያ የቴክናሽን ጠያቄዎች መልስ ስንሰራ በዚህ መልኩ እንሰራለን ማለት ነው። እንግዲህ እነዚህ የቨርብ ቱ ዱ አራቱም ስቴትመንት ፎርም፣ ኩዌስችን ፎርም እና ኔጋቲቭ ፎርም እንዲሁም መልሶች ያየንበት ነበረ። ታንክ ዩ ቨሪ ማች ፎር ዋችንግ። እንኳን ደህና መጣችሁ በዛሬ ቪዲዮዋችን የምናየው እጅግ በጣም